በወቅታዊ ጉዳይ ላይ ከአማራ ብሔራዊ ንቅናቄ አብን የተሰጠ መግለጫ የአማራ ብሔራዊ ንቅናቄ አብን ሥራ አስፈጻሚ ኮሚቴ በወቅታዊ ክልላዊ፣ ሀገራዊ እና ቀጠናዊ ጉዳዮች ላይ ሰፊ ውይይት በማድረግ የሚከተለውን መግለጫ አውጥተዋል። የአማራ ብሔራዊ ንቅናቄ አብን በቅርቡ ባካሄደው ሶስተኛ ጠቅላላ ጉባኤ የተዋቀረው የብሔራዊ ሥራ አስፈጻሚ ኮሚቴ በወቅታዊ ክልላዊ፣ ሀገራዊና ቀጠናዊ ጉዳዮች ላይ ሰፊ ውይይት በማድረግ አቋም የወሰደ ሲሆን ጉባኤውን ተከትሎም እንደ አዲስ መታገል ያለበትን የትግል ነጥቦች ነቅሶ ተወያይቷል። ከዚህ ጋር በተያያዘ በአማራ ክልል እየተካሄደ ያለውን የተራዘመ ግጭት የገመገመ ሲሆን የአማራን ሕዝብ ሁለንተናዊ ቀውስ ውስጥ ለመክተት ግጭት እየጠመቁ ያሉና የአማራ ሕዝብ መሰረታዊ ጥያቄዎች እንዲዘነጉ የሚያደርጉ ኃይሎችን አሰላለፍ በመለየት አቋም ላይ ደርሷል። ሁለት ዓመት ያስቆጠረው የአማራ ክልል የጸጥታ መታወክ ያስከተለው መጠነ ሰፊ ሰብአዊና ቁሳዊ ኪሳራ የህዝባችን መሠረታዊ ጠላቶች የሆኑ ውጫዊ ኃይሎች ጭምር ግጭቱን እንደ መልካም አጋጣሚ በመጠቀም ተዋናይ እየሆኑ መምጣታቸው አብንን በእጅጉ ያሳስበዋል። በክልሉ በቀጠለው ግጭት በተኩስ ልውውጥ አያሌ ንጹሐን ህይወታቸውን አጥተዋል፣ ቆስለዋል፣ ከቀያቸው ተፈናቅለዋል። ትምህርት ቤቶች ተዘግተዋል። ፖለቲካ ውስጥ የሌሉ መምህራንና ተማሪዎች በአሰቃቂ ሁኔታ ተረሽነዋል። የባለሀብቶችና የታዋቂ ሰዎች ደህንነት አደጋ ላይ ወድቋል። ህዝቡ በተራዘመ የኢኮኖሚ ድቀት ውስጥ ገብቷል። በዚህም የተነሳ የአማራ ህዝብ ዛሬን ብቻ ሳይሆን ነገም የነቃ ተተኪ ትውልድ እንዳይኖረውና ከአሁኑ የማህበረ ኢኮኖሚ ፈተና ይልቅ የነገው እየከፋ እንዲመጣ በጠላቶችና ተላላኪዎቹ በስፋት እየተሰራበት ይገኛል። በዋናነት የአማራ ልጆች በእውቀት በክህሎትና በስነ ምግባር ታንጸው ተወዳዳሪና ሀገር ተረካቢ እንዳይሆኑ እየተደረገም ይገኛል። በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ በመሆናቸው የተነሳ ሕፃናት ልጆች ያለ ዕድሜ ጋብቻ ውስጥ እየገቡ እንደሆነና የሕፃናት መደፈር ስለመበራከቱ መረጃዎች እየደረሱን ይገኛሉ። ግጭቱ የጤና መሠረተ ልማቶችና በጤና አገልግሎቶች ላይ ሰፊ አደጋ በመጋረጡ በሕክምና እጦት ህዝባችን ለሞትና ለማይድን ህመም እየተዳረገ ይገኛል። ሕፃናት የወቅት ክትባት እያለፈባቸው ይገኛል። በኢኮኖሚ ረገድ ሲታይ አቅም ያላቸው የክልሉ ባለሀብቶች ተሰድደዋል። የሸቀጥ ዝውውር በከፍተኛ ሁኔታ በመስተጓጎሉ የኑሮ ውድነት ተባብሷል። በርካታ መሰረተ ልማቶች ወድመዋል። የአማራ ክልልን ኢንቨስትመንት የመሳብ እምቃቅምና የቱሪዝም መዳከም ኢኮኖሚውን በመጎተቱ የህዝብ የመልማት እድል እየተነጠቀ ይገኛልም። ይህም የአማራ ህዝብ መሰረታዊ ጥያቄዎች እንዲመለሱ የሚደረገውን የሰላማዊ ትግል አማራጭ እንዲደበዘዝ እያደረገ ሲገኝ፣ ህዝባችንም ለአጠቃላይ የፀጥታ ስጋት ተዳርጎ ይገኛል። በመሆኑም ይህንን ለመጪው ዘመን ጭምር የሚተርፍ ዳፋ ያለው ተግባር በማያሻማ ሁኔታ እያወገዝን ሁሉም የሚመለከተው አካል ይህ አይነትና መሰል ድርጊቶች በአፋጣኝ እንዲታረሙ እንዲታገልና ሕዝባችንን ለመታደግ እንደ አዲስ ለጀመርነው እንቅስቃሴ ሁለንተናዊ ድጋፍ እንዲያደርግ እናሳስባለን። እንዲሁም በውጊያ ቀጠናና በከበባ ሆስቴጅ ውስጥ የሚገኘው ሕዝባችን ለከፍተኛ ሁለንተናዊ ጉዳት የተዳረገ ሲሆን ሁሉም ኃይሎች የንጹሐንን ከለላ በሚያረጋግጥ መልኩ እንዲንቀሳቀሱ በጥብቅ እያሳሰብን ችግሩ በውይይትና የሰላም አማራጭ በማስቀደም እንዲፈታ አበክረን እንመክራለን። አብን የሀገራዊ ምክክሩ ስትራቴጂካዊ የጋራ መፍትሄ የምናፈልቅበት እንዲሆን ይመኛል። በመሆኑ የብሔራዊ ምክክሩ ጉዳይ በብዙ ውትወታና የፖለቲካ ትግል የተገኘ ሀገራዊ መድረክ መሆኑ ታውቆ ህዝባችንን እንወክላለን የሚሉ ኃይሎች ሁሉ በሂደቱ ላይ በንቃት በመሳተፍ በአግባቡ እንዲጠቀሙበት አደራ እያልን ይህንኑም በንቃት የምንከታተል መሆኑን አያይዘን እንገልጻለን። በሌላ በኩል የአብን ስራ አስፈጻሚ ኮሚቴ የአማራ ክልልን የወያኔ የጥፋት ድግስ የጨዋታ ሜዳ ለማድረግ ከዚህም ከዛም የተጣቀሱ ያልተቀደሱ ጋብቻዎች መፈጸማቸውንና የሚደረጉ የጦርነት ቅስቀሳና ፕሮፓጋንዳዎችን በተመለከተ ጥልቅ ግምገማ አድርጓል። ወያኔ የፖለቲካ ትርክት አደረጃጀትና የሕግ ማዕቀፍ ዘርግቶ ተቋማት አቋቁሞ በአማራ ሕዝብ ላይ ስርዓታዊ ግፍ ሲፈጽም የኖረ ድርጅት መሆኑ የሚታወቅ የቅርብ ዘመን ታሪካዊ ሐቅ ነው። ይህ ታሪካዊ የአማራ ሕዝብ ጠላት በቅርቡ ወልቃይት፣ ጠገዴ፣ ሰቴት ሁመራን አስመልክቶ ያንፀባረቀው የወረራ አቋም የህዝባችንን አንፃራዊ ነፃነት በኃይል የመንጠቅ እኩይ ዓላማን ያነገበ ሆኖ አግኝተነዋል። በመሆኑም በተጠቀሰው አካባቢ ባለው የአማራ ሕዝብ ላይ ዳግም ሊፈጽም ያለመውን የዘር ማጽዳት የዘር ማጥፋትና በ2013 ዓ.ም ጥቅምት 30 ማይካራ ላይ የፈጸመውን የጦር ወንጀል ዳግም የማስቀጠል ዓላማ እንዲያቆም አበክረን እንገልጻለን። ወልቃይትን አስመልክቶ የወያኔ ትንኮሳና የጦርነት ቅስቀሳ ከሰብአዊነት ጉዳይና ከሀገራዊ ሰላምና ጸጥታ ጋር በቀጥታ የሚገናኝ በመሆኑ የሚከተለውን ጥሪ እንደሚመለከታቸው አካላት እናቀርባለን። አንደኛ፣ የፌዴራሉ መንግስትና ምላው የኢትዮጵያ ህዝብ የወልቃይት ጠገሬ ሰቲት ሁመራ ህዝብ ያገኘው አንጻራዊ ነፃነት ሰላምና መረጋጋት በዘላቂነት እንዲጸናና አካባቢው የህወሀት የጦርነት አጀንዳ ሰለባ እንዳይሆን ከሰላም ወዳዱ ከወልቃይት ህዝብ ጎን እንዲሆን አበክረን እንጠይቃለን። ሁለተኛ በራያ አካባቢዎች በህዝብ ትግል የተገኘውን ድል ማጽናት ያልቻለው መንግስት በፈጠረው ክፍተት የወያኔ ኃይሎች ዛሬም ድረስ ህዝባችንን በተራዘመ መከራ ውስጥ ያስገቡት ቢሆንም ህዝባችን ዕለት በዕለት መስዋዕትነት እየከፈለ ለነፃነቱ መረጋገጥ የሚያደርገውን መዋደቅ መንግስት እውቅና እንዲሰጠውና ለወያኔ የተጋለጠውን ህዝባችንን ህልውና እንዲያስጠብቅ በጽኑ እናሳስባለን። ሶስተኛ የአማራና የትግራይ ህዝቦች የረጅም ዘመናት ታሪካዊና ባህላዊ ቁርኝት ያላቸው መሆናቸው የማይሻር ሀቅ ሲሆን በወያኔ ኃይል የተሳሳተ ትርክት ምክንያት የተፈጠረውን ኖረኛ ማህበራዊ አጥር ወሎፍሽም በጋራ ትግልና በትብብር ለዘለቄታዊ ማፍረስ እጅጉን ያስፈልጋል። እስካሁን የተፈጠሩ ቅራኔዎች በሰላማዊ መንገድ በሀቀኛ ውይይትና ድርድር እልባት እንዲያገኙ የትግራይ ህዝብ ከወያኔ የአምሳ ዓመታት የነጣ ትርክትና የአፈና ቀንበር መንጭቆ ነፃነቱን ለማወጅና አዲስ መስመር ለማስቀመጥ የሚያደርገውን የከበረ የትግል ጅማሮ እውቅና እየሰጠን ይገደናል ከሚሉ ሰላማዊ የትግራይ ኃይሎች ጋር ተቀራርበን የምንሰራ መሆኑን እንገልጻለን። አብን ከአማራ ህዝብና ከቀጠናዊ የሰላም መረጋገጥ እንዲሁም ከኢትዮጵያ ብሔራዊ ጥቅም አንጻር በሻዕቢያ አሁናዊና የትናንት ዘመን ሁኔታ ላይ ሰፊ ግምገማ አድርጓል። በዚህም መሰረት ሻዕቢያ ከፍጥረቱ ጀምሮ ከአማራ ህዝብ ብሎም ከኢትዮጵያ የፖለቲካ ማህበረሰብ ህልውና አንጻር በበጎ ሊመዘገብለት የሚያስችል ታሪክ የሌለው ኃይል መሆኑ ይታወቃል። አሁን ላይም በአማራ ክልል እንዲሁም በኦሮሚያ ክልል አንዳንድ አካባቢዎች የሚስተዋለውን የፀጥታ ችግር ለማባባስ ከሚሰሩ ኃይሎች ጋር የአጋርነት ዝንባሌ እንዳለው መረጃዎች የሚያሳዩ ሲሆን፣ የኢትዮጵያ ታሪካዊ ጠላቶች ተቀጽላ በመሆን በሀገራችን ብሔራዊ ጥቅም ላይ ጉዳት ለመጣል ያለመታከት የሚሰራ በመሆኑ ሁሉም ኢትዮጵያዊ አጥብቆ ሊያወግዘውና ሊታገለው ይገባል። ትናንት ኢትዮጵያ በተዳከመችበት ዘመን ሻዕቢያና ወያኔ መሩ የጣምራ መንግስታት የፖለቲካ መድረኩን በተቆጣጠሩበት ዘመን በተናጠል ስምምነትና በሁለትዮሽ መመሳጠር በሽግግር መንግስት ወቅት የተገንጣይነት አጀንዳውን የኢትዮጵያ ሕዝብ ባልተሳተፈበት በቀላሉ እንዲያሳካ ተደርጓል። ከዚህ ጋር በተያያዘ ፓርቲያችን አብን ኤርትራ የሚባለው ሀገር የተመሠረተበት ታሪካዊ ሂደት ቅቡልነት ላይ ጥያቄ ያለው ከመሆኑም በላይ ኢትዮጵያ ሀገራችን ታሪካዊ ይዞታዋ ከሆነው የባህር በር የተገፋችበት የሸፍት አካሄድ እንደገና ይፋና ቀዳሚ ሀገራዊ አጀንዳ ሆኖ እንዲያዝ እና ቁርጠኛ ትግልም እንዲደረግበት ይጠይቃል። በአጠቃላይ ግምገማ ሻዕቢያ የኢትዮጵያ እና የቀጠናው መልካ ፖለቲካ ወይም ጂኦፖለቲክስ ጉዳዮች ከሰላማዊ ውይይትና ድርድር ይልቅ በግጭት እና በጦርነት ብቻ መፈታት አለባቸው የሚል ኃላፊነት የጎደለው እና አውዳሚ የሆነ ባህል እንዲንሰራፋ ግንባር ቀደም ሚና ሲጫወት መቆየቱ ኤርትራም ሀገር ከሆነች በኋላም ቢሆን ይህን አመለካከት በፊት አውራሪነት የሚያራምድ ኃይል መሆኑ በአጠቃላይ በህዝቦችና በሀገራቱ መካከል ከፍትሃዊ አማካኝና ከትብብር ይልቅ ተናጠላዊ ጥቅምን በሴራና በኃይል የማስፈጸም እንቅስቃሴ ውስጥ ገብቶ በዛው የቀረ ኃይል መሆኑ ዓለም ያወቀው ሀቅ ሆኗል። በአማራ ክልል እየተካሄደ ያለውን ግጭት በተመለከተ አሁንም አጽንዖት ልንሰጠው የምንወደው ጉዳይ ከታሪክ ከፖለቲካና ከሞራል ፍልስፍና አኳያ፣ እንዲሁም አሁን ካለው የኢትዮጵያ ነባራዊ ተጨባጭ ሁኔታ አንጻር ጦርነት የችግር መፍቻ ብቸኛው መንገድ ነው የሚለው ሀሳብ የተሳሳተ መሆኑን አስምረን እንገልጻለን። ይህንንም ከታሪካዊ እውነታዎች አንጻር ከተመለከትን ሻዕቢያ ከ1953 እስከ 1983 ዓ ም ለ30 ዓመታት ያካሄደው ጦርነት ለምስኪን የኤርትራ ህዝቦች አምጥቶታል የሚባለው ነፃነት በተጨባጭ ሚዛን ሲለካ ህዝቦችን ለሰፊ አፈና ከመዳረጉ በቀር ዛሬም ለነፃነታቸው የሚታገሉ ነፃነት የተነፈጉ ህዝቦች መሆናቸው ግልጽ ነው። ነጻነት ተብሎ ከበሮ የሚደለቅለትም ታሪካዊ ክስተት የሻቢያንና የጥቂት ግለሰቦችን አምባገነናዊ አገዛዝ ከማጽናት ባለፈ ቅንጣት አዎንታዊ ፋይዳ እንደሌለው ይባስ ብሎም ተጨማሪ ዘግናኝ የሰብአዊ መብት ረገጣና የሰዎችን ፍልሰት ያስከተለ መሆኑ የሚታወቅ ሀቅ ነው። ሌላው ታሪካዊ ሁኔታ በደቡብ ሱዳን የምናየው ሲሆን፣ በጦርነት የተገኘው ነፃነት ከ10 ዓመት በላይ የዘለቀ የእርስ በርስ ውጊያ ማስከተሉና ከ400 ሺህ በላይ ሰዎችን ለሞት የዳረገ መሆኑን ማስታወስ ያስፈልጋል። አብን ኢትዮጵያ ከጦርነት አዙሪት ወጥታ ወደ ሰላም ማድረግ ስለሚገባት ሽግግር መክሯል። ኢትዮጵያና ሌሎች የአፍሪካ ሀገራት ታሪኮች እንደሚያስረዱት የብሔር ይዘት ያላቸው ግጭቶችና ጦርነቶች በማህበረሰቦች ግንኙነት ላይ አሉታዊ ጠባሳ ጥሎ ስለሚያልፍ በቀጣይ አብሮነት ላይ ተግዳሮቶች የሚፈጥር ነው። በዚህ ረገድ በህወሀትና ኦነግ ጥምረት በኢትዮጵያ ውስጥ ለረጅም ዘመናት የቆየው የግጭት አዙሪት አስተማሪ ተሞክሮ የሚሆን ነው። በሚሊዮን ለሚቆጠሩ ኢትዮጵያውያን ሞትና መፈናቀል ምክንያት ከመሆኑም በላይ በአጠቃላይ የነበረው ዑደት የሚያስገነዝበው የግጭትና የጦርነት አማራጭ መቋጫ እንደማይኖረው ሲሆን መንግስትን ጨምሮ ሁሉም አካል ይህንን በማጤን ሀገራችንና ህዝባችን በዘላቂ እፎይታ ውስጥ እንዲገባ ያልተሄደበትን መንገድ ሁሉ አሟጦ መጓዝ ያስፈልጋል። እንደሚታወቀው በተለይ የእርስ በእርስ ጦርነት አሸናፊም ተሸናፊም የሌለውና አጠቃላይ ድል ሊያጸና የማይችል ይልቁንም ተጨማሪ ሞትና ውድመት ከማስከተሉም በላይ ዘላቂ ቅራኔ የሚፈጥር መሆኑ ነው። ከዚህም ረገድ የቅርቡን ህወሀት የጫረው ሁለት ዙር ጦርነት በትግራይ በአፋርና በአማራ ክልል ህዝቦች ያስከተለው መጠነ ሰፊ ሰብአዊ፣ ስነልቦናዊና ቁሳዊ ቀውስ ለዚህ በቂ ማሳያ ነው። የሰላማዊ ትግል አይሰራም በሚል አንዳንዶች የሚያራምዱት ሀሳብ ትክክል እንዳልሆነ በ2010 ዓ.ም የኢትዮጵያ ህዝቦች የተደረገው ሰላማዊ ትግል የሥርዓት ለውጥ ማምጣቱ በማሳያነት ሊጠቀሰው የሚችል ሲሆን ሂደቱም በኢትዮጵያ ህዝቦች መካከል የተሻለ መቀራረብንና የአንድነት መንፈስን የፈጠረ ነበር። ስለሆነም ከግጭትና ከጦርነት አዙሪት ለመውጣትና በሀገሪቱ ዘላቂ ሰላም እንዲሰፍን የሀገራዊ ውይይት ሂደቶች ጤናማነት የህግ የበላይነት መረጋገጥ ማህበረሰባዊ የጋራ ሴቶችን ማጎልበትና መጠቀምና የኢኮኖሚ ድሎችን መፍጠርና ማስፋት እንደሚያስፈልግ አብን ያምናል። የጦርነት አማራጮች በሂደትም ይሁን በመጨረሻ የግለሰቦችና የጠባ ቡድኖች ጥቅም ማስፈጸሚያ የመሆን እድላቸው ሰፊ ሲሆን፣ ከህዝብ ጥቅም ይልቅ የስልጣን ሽኩቻ መድረክ መሆናቸው እንደማይቀር ይህን እውነታ በኤርትራ፣ በሱዳን፣ በደቡብ ሱዳንና በኢትዮጵያ ውስጥ ከነበሩትና አሁንም ካሉት ሁኔታዎች በቀላሉ መገንዘብ እንደሚቻል አብን ሁሉንም ወገን እያስታወሰ ጦርነት ክብር ይሰጣል ለሚሉ አካላትም መልሱ ጦርነት ክብር አይሰጥም። ጦርነት የሚያስከትለው ተጨማሪ ሞትና ውድመት ብቻ መሆኑ በዚህም ረገድ ሕወሓት የጫረው ሁለት ዙር ጦርነት ሁለንተናዊ ውድመት እንጂ ሰላምን አንድነትና ክብርን አላመጣም። ስለሆነም ሁልጊዜ ቢሆን የሰላም አማራጮችን በመከተል የግጭትና ጦርነት አዙሪትን መስበር እንደሚገባ አብን ሁሉንም ኃይሎች በአጽሎት ማሳሰብ ይወዳል። በተለይ የሕግ የበላይነትን ማረጋገጥና ከሌሎች የማህበር ኢኮኖሚ መስኮች ጋር አመጋግቦ በመስራት የሁላችንም አጀንዳ የሆነውን የሕዝብን ሰላም መመለስ የሚቻልበት እድል አለ ብለን እናምናለን። የህግ የበላይነት መረጋገጥ፣ የህግ የበላይነትን የማስፈን ስምሪቶች በህዝብ አመሬታና ተሳትፎ የታጀቡ በማድረግ የህግ የበላይነትን የማረጋገጥ ስራዎችን በሰላማዊ ኮሚኒኬሽን ማገዝና ይህን ክንውን ከማህበረ ኢኮኖሚ መርሃ ግብሮች ጋር ማስተሳሰር አንዱና ዋናው የሰላም መንገድ ነው ብለን እናምናለን። በማህበራዊ ኢኮኖሚው ዘርፍ የኢትዮጵያውያን የጋራ ታሪኮችና የጋራ እሴቶች ለሰላምና ለሀገር አንድነት መጠቀም፣ በግጭት ወይም በጦርነት ተሳታፊ የሆኑ አካላትን መቀነስ የሚያስችል የኢኮኖሚ አማራጮችን ቀርጾ መተግበርና ማስፋት ብሎም የስራ እድሎችን መፍጠርን የሚመለከት ሲሆን መንግስትና መሰል አካላት በእነዚህ ቁልፍ ተግባራት ላይ አበክረው እንዲሰሩ አብን ጥሪ ያቀርባል። በመጨረሻም የአማራ ብሔራዊ ንቅናቄ አብን የስራ አስፈጻሚ ኮሚቴ ፓርቲው በቅርቡ ያካሄደው ደማቅ ሶስተኛ ጉባኤ የተመራበትን አካሄድና ዲስፕሊን የፈጠረውን ሰላማዊ መድረክ እና የተሰጠውን ቁርጠኛ አመራር ያደነቀ ሲሆን ፓርቲው ራሱን ከውስጥ የትግል ጎታች እና የሌላ አጀንዳ ተሸካሚዎች ያጸዳበትን ሂደት ታሪካዊና ቆራጥ እርምጃ ሲል አውስቶታል። ጉባኤው በአባላትና ደጋፊዎቻችን ዘንድ የፈጠረውን የታደሰ ተስፋና የትግል ቁርጠኝነት በማድነቅም ይህ ሁኔታ ለቁርጠኛ ትግል ስንቅ እንደሚሆነው ገምግሟል። ብሔራዊ አስፈጻሚ ኮሚቴው ከወቅታዊ ጉዳዮች በተጨማሪ የፓርቲውን መዋቅሮችና የፖለቲካ እንቅስቃሴዎች በመገምገም ቀጣይ አቅጣጫዎችን አስቀምጧል። በኢትዮጵያ ውስጥ በሰላማዊ መንገድ ከሚንቀሳቀሱ የፖለቲካ ኃይሎች ጋር ተቀራርቦ በመወያየት በሀገራዊ ምክክር ሂደት የነቃ ተሳትፎ በማድረግ የአማራ ሕዝብ መሰረታዊ ጥያቄዎች በሰላማዊ መንገድ እልባት እንዲያገኙ ለማስቻል በቀረበው እቅር ዙሪያ በሰፊው ተወያይቶ አጽድቋል። በመጨረሻም ጠንካራ ሀገር እንዲገነባ የአማራ ሕዝብም ከገባበት ውስብስብ ችግር እንዲወጣ ራሱን መልሶ የማይናወጥ የልማትና የሰላም አለኝታ እንዲሆን ለማስቻል በምናደርገው የትግል ሂደት ይገደናል የሚሉ ዜጎች ሁሉ ድጋፋቸውን እንዲሰጡን በዚሁ አጋጣሚ ጥሪ እያቀረብን፣ በተለይ መንግስት ዋና ባለድርሻ እንደመሆኑ ደከመኝ ሰለቸኝ ሳይል ያልሄደበትን የሰላም አማራጭ መንገድ ሁሉ በመፈተሽ እና በመቀየስ የህዝባችን ሰላም እንዲመለስ በጽኑ እንዲሰራና ሰላምንም እንዲያረጋግጥ ስንል እናሳውቃለን። ሚያዝያ 19 ቀን 2017 ዓ.ም አዲስ አበባ ኢትዮጵያ።